እንዳለ ጌታ ጥላውን እባላለሁ በድሬዳዋ ሪጅን የድሬዳዋ ቁጥር አንድ አገልግሎት መስጫ ማዕከል ስራ አስኪያጅ ነኝ። እንደምታውቁት አገልግሎት መስጫ ማዕከላችን በድሬዳዋ ካሉ አምስት አገልግሎት መስጫ ማዕከላት አንዱ ነው። በዚህ አካባቢ ላይ ደግሞ እንደ ድሬዳዋ ቁጥር አንድ አገልግሎት መስጫ ማዕከል የወረዳ አምስት፣ ወረዳ ስድስት፣ ወረዳ ሰባት እና ወረዳ ስምንት እንዲሁም ወረዳ ዘጠኝን የሚያቀጠቃልና አገልግሎት የሚሰጥ ማዕከል ነው። በአገልግሎት መስጫ ማዕከላችን ወደ 2811 አካባቢ የሚጠቁ 40717 ፕሪፔድ ከስተመሮች አሉ። እነዚህን ከስተመሮች በተለያዩ የዲጂታል አማራጭ ክፍያዎችን የምንቀበልበት አግባብ አለ። በኢትዮጵያ ንግድ ባንክ ሞባይል ባንኪንግ፣ ኢንተርኔት ባንኪንግ እንዲሁም አዋሽ ባንክ አዋሽ ፕሮ እና ቴሌብር በተመሳሰሉት ዘጠና ስምንት ፐርሰንቱ ደንበኞቻችንን ዲጂታላዊ ክፍያ አማራጮችን ተጠቅመው እንዲከፍሉ ነው የምናደርገው። ኮምፔን ደንበኞቻችን ደግሞ እንደምታዩት ካርድ የማስሞላት አገልግሎት በዚህ በማዕከላችን የምንሰጥ ይሆናል። ሌላው የአስቸኳይ ጥገና በተመለከተ ደግሞ አስቸኳይ ጥገና እንደ በፊቱ በወረቀት ነክ የሆነ ንክክ ያለው ሳይሆን መስተንግዶችን በኮምፒውተር የታገዛ አፕሊኬሽን አበልጽገን በዚሁ በሪጅናችን በበለጸገ አፕሊኬሽን ደንበኞች ባሉበት ቦታ ሆነው በሚያስመዘግቡት መሰረት ጥጥር የምናደርግበት መካኒዝም ነው ያለው። ደንበኞች ባሉበት ያስመዘግባሉ በተቻለ መጠን አጭር ሰዓት ውስጥ ስታንዳርዱን በጠበቀ ደንበኞችን የምናስተናግድበት አግባብ ነው ያለው። ያም የአስቸኳይ ጥገና ስራውን ቁጥጥር ለማድረግ በእያንዳንዳችን ሞባይላችን ላይ አፕሊኬሽን አለ። በዛ መሰረት የተመዘገበው ደንበኛው መቼ አስመዘገበ መቼ ተሰራለት፣ ቅሬታም ካለ ቅሬታውን የምንፈታበት አግባብ ነው ያለው። ሌላው ከዚ ጋር በተያያዘ ደግሞ የአዲስ ኃይል ማገናኘትን በተመለከተ አዲስ ኃይል በተቻለ መጠን ደንበኞች ስታንዳርዱን በጠበቀ መንገድ ቶሎ እንዲስተናገዱ የምናደርግበት መንገድ ነው ያለው። ለምሳሌ ያህል በየካቲት ወር 2017 ዓ ም ላይ 113 ደንበኞችን አዲስ ኃይል ማገናኘት አገልግሎት ሰጠናል። ከእነዚህ ውስጥ 110 ስታንዳርዱን በጠበቀ አገናኝ ተለላቸዋል ማለት ነው። ስለዚህ በተቋሙ ደንበኞች እንዲረኩና አገልግሎት አሰጣታችን ውጥቁ ለማድረግ ከቢሮ መስተንግዶ ጀምሮ ከቢሮ ማደረጃጀት ጀምሮ እንደምታዩት ሰራተኞቻችንም ሆነ ደንበኞቻችን የሚስተናገዱበትን ቆንጆ ቢሮ አዘጋጅተን አገልግሎት እየሰጠን ነው የምንገኘው። በዚህም የተነሳ ደንበኞቻችን የረኩና ጥሩ ፊድባክ የሚያገኘንበት ስለሆነ መስተንግዷችን በዚህ ልክ አገልግሎት እየሰጠን እንገኛለን ማለት ነው። አህመድ በክሪ ይባላለሁ። እዚህ ድሬዳዋ ከተማ መሀል ከተማ ኮኔል በሚባለው አካባቢ በስራ ላይ የተሰማራው ሰው ነኝ እና መብራት አሁን ከበፊቱ አሁን በጣም ተሻሽሏል። እዚህ ደግሞ እኛ ጋር መሀል ከተማ ስለሆነ ብዙ ጊዜ አይቆራረጥም እና በጣም ተሻሽሏል። እንደገና ይሄ የሞባይል ባንኪንግ መምጣቱ ለኛ በጣም ጥሩ ነው። በፊት ስራችንን ትተን ወረፋ ይዘን ረጅም ወረፋ አለ። አሁን ግን ስራ ቦታችን ላይ እያለን እዛው በሞባይል ባንኪንግ ዘመኑ በመጣው እንጠቀማለን። አሁንማ መስሪያ ቤቱ ራሱ በጣም ተሻሽሏል። ቢሮ ራሱ ባንክ ቤት ነው የሚመስለው እና በሙሉ ኮምፒውተራይዝድ ነው። ደንበኞቹ ደግሞ ያን ያህል በጣም ጥሩ ያስተናግዳል። እኔ ማምራት ስል ይባላል ነው የምንኖረው፣ ፖሊስ ሰፈር ነው ቀበሌ 09 ይባላል። መርባት የሚቆራረጥልህ ነገር ደሞ አሁን የለም ተሻሽሏል። መርባት ቆራረጥህ አሁን የለም እንደ ድሮ አለም እንደ ባለፈው አመት አለም። አይቺ አመት ያለን መርባት ምንም አይቆረጠልህም ይሻላል። አንድ ከጠፋ አሁን ይመለሳል። ሌላ በኩል ጥሩ ነው። አሁን ተሻሽሏል። ስሜ ሳላ አብዶ ሀሰን እባላለሁ በድሬዳዋ ከተማ ነዋሪ ነኝ። ጽህፈት ቤቱ በመንገባቱ እሱ ላይ በዛም በጣም በጣም ተደስቻለሁ። የኢትዮጵያ ኤሌክትሪክ አገልግሎት የሚያቅርበውን ሰፊ ሰፊ ሰፊ ስራዎች እና የአቅርቦቱ ቀላል በመሆኑ በዛ ተገንዝበ በጣም ደስ የሚል ነው። አሁን በክፍያው እና በጽህፈት ቤቱ ቢሮ ልክ ባንክ የገባን ይመስላል። ልክ አገልግሎቱ ሰፊ ቀላል ቀላል የሆነ አገልግሎት ነው። አቀባበላቸው በተለይ አሁን በስልክ አገልግሎት የምንከፍለውን የመብራት የሰልፍ ቀርፎብናል። የበለጠ ደግሞ በአሁኑ ሰዓት እስከ አራት ሰዓት እስከ አምስት ሰዓት የምንሠራ እና የምንዘጋ መደብሮቻችን ስለሆኑ በዚህ አካባቢ የሚከሰቱን የአደጋና የሰራተኞችን የሚያቀርቡልን ቶሎ የድንገተኛ አደጋ በፍጥነት ስለሚደርሱልን። በዚህ ላይ ደግሞ በርቱ አገልግሎት ሲፈልጉ በአንድ መስኮት አገልግሎት ነው የምንሰጠው። የአንድ መስኮት አገልግሎት ማለት እንደምታዩት ማንኛውም ደንበኛ ሲመጣ መጀመሪያ ሲአሬም ጋር ይሄዳል። ሲአሬሙ ክሬት አድርጎ ያለውን የሚፈልገውን ነገር ይቀበለውና የቢል ከሆነ የቢል እርማት ከሆነ ቢል እርማት ክፍል ጋር ወደዛ ይልካቸዋል። የንባብ ችግር ከሆነ ንባብ ሰራተኞች ጋር ወደዛ ይልካቸዋል። ቴክኒክ ነገሮች ደግሞ ሌሎች እንትሮች ካሉ ደግሞ ለምሳሌ ኒ ኮንዲሽን ከሆነ ቆጣሪ ማዛወሪያ፣ ቆጣሪ ናንስመንት የመሳሰሉ ነገሮች ካሉ ደግሞ እንዲገመት ከጀርባ እንደምትታቸው ለገማቾች ይሄዱና በዛ መሰረት መስተንግዶውን እዚችው ጋር በአንድ መስኮት ላይ ደንበኞች ሳይንገላቱ ፈጣን አገልግሎት የምንሰጥበት አግባብ ነው ያለው።